ሰላም፣ ዛሬ ባበደ ቪዲዮ ተመልሰናል። አንድ ሁለት ዛሬ ያበደ የናይጄሪያ ምግብ አብረን እንሞክራለን። እና ደግሞ ቀኑ የሚይዘው የሚያስገባው በናይጄሪያዎች ምግብ እና እንኳን ለግ በሰላም በጤና በፍቅር አደረሳችሁ አደረሰን። ዲስሆ በደምብ ብቅ በደንብ ተጀምሮ እስኪያልቅ ሰላጣ ነገር የናይጄሪያ

ንዝምብለን ግብተን ሄናቸውን እናየለን። ቅደሙ እናንተ ቅደሙ። እና ደግሞ ወደ መግብቤቱ ከሜዲ በፊት ል ነው የእናንተ እርዳታ የሚያስፈልገኝ ጊዜ አሁን ነው የምሪ ነው በጣም አሁን ላይ የእናንተ እርዳታ ያስፈልገኛል። እንዴት ብትሉ ነገር አልፈልገም፣ ነገር ግን ቲክቶክ አካንቴን ፎሎአርጉ ቫንቨር ውስጥ በጣም ብዙ ነገ እያመለልጠ ነው ያለ ከነጮቹ ነው እያመለጠኝ። በጣም ብዙ ማስታወቂያዎች እያመልጡ ነው። በጣም ብዙ የምግብ ማስታወቂያዎች እያመለጠን ነው። በጣም ብዙ ሬስቶራንቶችን የማስተዋወቅ እድል ሊኖረኝ ልና፣ ቲክቶክ አካውንት ስለሌለኝ ብቻ ውድቅ እየሆነብኝ ነው። ለዛ ላይ ከዚህ ጋር ሜንሽን አደረገላቸዋለሁ። ቲክቶክ አካውንቴን እናንተ ግቡና ፎሎ አድርጉኝ። ያበደ የቪዲዮ አይ ሚን የምግብ ሪቪው ሰራላቸዋለሁ። ቲክቶክ ላይ ኤም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉና በዛው ከጃችሁ ቲክቶክ ላይ ገባ ብላችሁ ፎሎ ፎሎ ስ ኦኬ ላይክ አይቆጥርባችሁም። ለዛ ቴንኪዩ ከልብ አመሰግናለሁ ፎሎ ስለምታደረጉም ከዚሁ ሌትስ ሬስቶራንቱ ይሄን ይመስላል። ገብተ መግባችን ይዘን ወጣ። ኦኬ ገብተን ኦርደር አገኝተናል። ያ በስልክ ደውዬ ነበረ እኔ ታውቀኛል። ላይክ አፍሪካ ሬስቶራንት ውስጥ ስትሄዱ እባካችሁ ቀድማችሁ ደውላችሁ መግባችሁን አዛችሁ ፒክአፕ ለማድረግ ከሆነ ውስጥ ለመብላት መግባችሁን አዛችሁ ወይም እንደምትሄዱ ነግሯች ነግሯች ተነግራችሁ ገባችሁ መሄድ ትችላላችሁ። ምክንያቱም ምግቡ ወይ ገባችሁ እስኪሰራ ደቂቃ ይወስዳል። ለዛ አስራ አምስት ደቂቃ እንጠብቃለን አማራጭ ያለን እንጠብቃለን። ተገኝተዋል ተገኝተዋል ራይዙ ተገኝተዋል። የናይጄሪያ መግብ ተገኝተዋል። ይላል ይልል ይል ይዘነው መተናል ይዘነው መተናል። እንደዚህ ፊቴ ይሸፈናል። እንደዚህ ብዙ እንደሆነ ያላወቁ ነበር። ምን እንደሆነ አሳየችዋለሁ ውስጥ ያለውን ከዚህ ጋር እንንቀሳቀስ

አይቴ ቺክን ኦ ማይ ጋድ ማጥቷል። እንሞክረዋለን። ምን ማለት እንችልም። እንጋፈጠዋለን እንጋፈጠዋለን። ሶ ኦኬ ፉፉ ላይ አይ ሚን ጉሲ ሱፑ በቃ በጣም አንደኛ ነው። ለዛ እዚህ ጋር ኬቱን በሉት ይባላል። ላይክ ይመታል። አይ ዶንት ለም ደም ይመታ አላቀም፣ ግን ይመታል። ኦኬ ኦኬ። በጣም ነው የሚያምሩ ማርያም፣ እዩት ነጭ ለገንፎን ሀገር እንደዚህ ከገንፎ ጋር ሊቀራረብ አይችልም፣ ለእኔ አይችልም። እንደዚህ ገንፎ ነጭ ገንፎ አይቻለቅም። በቃ የድንች የድንች የድንች ጣም ነው ያለው ድንች ተፈሽቶ እንደሆነ የሚገባችሁ ለዛ ኦኬ ጎሻ። ሶ ኦኬ ኦኬ እና ላይክ ጓደኛ እንደነገረኝ ከሆነ

ማይ ጋድ በጣም የምጠፍተው። ኦኬ ምግብ ይኸውላ እኮ ስራ ሲያዝ እንጂ ናናናናናናይኔ እንደዚህ ማድረግ አለባችሁ። ለምን ሆነ አላውቅም

ነገን ይሄ መግበክቱ ነው። ከካሜራ በኋላ ከካሜራ በኋላ ማግኝ በደንብ የሆነ ኮካ ምናም ገዝታችሁበት ካልሆነ ከጎኑ አይሄድም። አዎ፣ ኦኬ ነው። በጣም ነው የጠገብኩት። በስነ አማልድ። አህ ተመስገን፣ ፈጣሪ ተመስገን። ምን ማገቻን ኦኬ ሶ አሁን ላይክ በልተናል ጠጥተናል፣ ምግቡን ሬት እናደርገዋለን። ይህ ነው ይህ ነው ለዛ። ኦኬ ለጉሲ ሱፑ ይህ ነው። ላይክ እኔ ቺክኑም አልተመቸኝም፣ ጉሲ ሱፑ አይ። ከዛ ቢፉ ም አልተመቸኝም፣ ያስደነግጠል። ቢፉ የሆነ ነገር ይመስል ያስደነግጠል። ደንግጬ ነበር ሳይሆን አማላላ ማለት ነው እንጂ ደንግጬ ነበር። ማርያምን ብላችሁ ለዛ። ኦኬ ሰባት እሰጠዋለሁ ለጉሲ ሱፑ። ሲባ በቃ በጣም አንደኛ ሱፕ ነው። በጣም ያበደ ነው። ሶ ሲቀጥል ለ ያ ጆርክ ቺክን ጆርክ ቺክን ቆዳው ባይኖር ኖሮ ማለት ነው ያበደ ነበረ። ለጆርክ ቺክን ሰባት ነጥብ አምስት ምክንያቱም ቆዳ ስላለው ቆዳ ለወደም እንጂ ቆዳ ቆዳው ባይኖር ኖሮ ስምንት ወይ ዘጠኝ ይገባው ነበር። ገባቸዋ ኦኬ ለዛ ጄሎ ራይስ ጄሎራይዝ ስምንት ይገባዋል። ደሴም ነው ላይክ ከኢትዮጵያ ጋር ምንድነት በሽንኩርት በሽንኩርት በቲማቲም ሰርት ሰልስ ሰርት የምንሰራው ሩዝ ነው፣ ግን የሆነ ጣም አለው መሀል ላይ ለየት የሚያደርግ ጣም አለው። በጣም አሪፍ አሪፍ ነው። ለእሱ ስምንት ያ ስምንት ይገባዋል። ለሰላጣቸው አምስት ይገባዋል፣ ምክንያቱም የሆነ ማዮኒዚ ነው ላይክ አይ ሚን የሰላጣ ማዮኔዝ ብቻማዮኒዝ ይሆን የሰላጣ ክሬም ይሆን ገ ግ ለ ሰ ጣ አሪፍ ነው። ሜት ተከታታዮች ይጾም ገብቶ የናንተ እርዳታ በጣም የሚያስፈልግ ግቡና ላይክ፣ ሼር ውግቡና ቲክ አድርጉ ሰፖርት ፈልጋለሁ ሰፖርት አድርጉኝ። ግቡና ቲክቶክ ላይ እኔ በጣም ኃይለኛ ቲክቶክ ሆኖላችሁ በጣም ብዙ የምግብ ሪቪው በየቀኑ ለማየት እዛ ላይ አሁን ጾም ስለገባ እንደውም አልሰራም፣ ግን ጾም ሲፈታ በየቀኑ በሚባለው ደረጃ ነው ቪዲዮ የሚለቀው ቲክቶክ ላይ እስፔሻሊ ምግብ ማየት የሚፈልጉ ከሆነ ኑ በቃ ቲክቶክ ላይ ኑ በየጊዜው ልታገኙ ትችላላችሁ። ለዛ ቲክቶክ ላይ ፎሎ ፎሎ ሼር ሰብስክራይብ አድርጉ። ሊንክ ቴንክ ዩ። አሁን ጾም ሊገባ ስለሆነ የመልካም የጾም ጊዜ ይሆንላችሁ። በጣም የፍቅር ጾም፣ የሰላም ጾም ይሆንላችሁ። ጾማችሁን በደስተኛ ሆናችሁ እንድትጨርሱ ፈጣሪ ይርዳችሁ ፈጣሪ ይርዳችሁ። በሌላ ቪዲዮ እስከ እንገናኝ። መልካም ጊዜ ይሆንላችሁ። ፒስ